መንግስት የሚሸጡ በዕጣና በኪራይ የሚተላለፉ ቤቶችን እያዘጋጀ ነው። በአምስት ዓመት 1.5 ሚሊዮን ቤቶችን ለመገንባት ያቀደው መንግስት አዳዲስ የቤት ፕሮጀክቶችን ይዞ ብቅ ብሏል። ይህንን ለማሳካትም ባለ አስር ፎቅ ህንፃ በ30 ቀን ማጠናቀቅ የሚያስችል ቴክኖሎጂ ሀገር ቤት ገብተዋል። በሌላ በኩል ደግሞ አዲሱ መመሪያ ከስራ ውጭ ያደርገናል ሲሉ የኤሌክትሪክ መኪና አስመጪዎች ቅሬታ አቅርበዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናቸው እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን፣ በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ።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 ስምምነት መሰረት የቅድመ ዝግጅት ስራዎች ተጠናቀዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማል እና የባውሚት ኦስትሪያ ዋና ስራ አስፈጻሚ ኤድዋርድ አርትነር ስምምነቱን ተፈራርመዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ረሻድ ከማል በዚህ ወቅት እንደተናገሩት የወቅቱ የከተሞች ዋነኛ ችግር የሆነውን የመኖሪያ ቤት ችግር ከመሰረቱ ለመቅረፍ ኮርፖሬሽኑ ዘመናዊ የግንባታ ቴክኖሎጂ ላይ ትኩረት አድርጎ እየሰራ እንደሆነ ገልጸዋል። ቤት ከመገንባት ወደ ማምረት የሚያስችለው የስሪ ዲ ኮንክሪት የቴክኖሎጂ ትግበራን በቀጣይ አንድ ዓመት ውስጥ ሙሉ በሙሉ ተግባራዊ ለማድረግ ኮርፖሬሽኑ ከባውሚት ኦስትሪያ ጋር እንደሚሰራም ገልጸዋል። የባውሚት ኦስትሪያ ዋና ስራ አስፈጻሚ ኤድዋርድ እንደገለጹት ደግሞ የስሪዲ ቴክኖሎጂ ቤትን በተመጣጣኝ ዋጋና ጥራት በአጭር ጊዜ በማቅረብ የኢትዮጵያን የቤተ አቅርቦት ከመሰረቱ እንደሚቀይረው ያላቸውን እምነት ተናግረዋል። የኮርፖሬሽኑ የኮሚኒኬሽን ኃላፊ አቶ አማኑኤል አያሌው ስምምነቱን አስመልክቶ እንደገለጹት ኩባንያው የሚያስገባቸው የስሪዲ ቴክኖሎጂዎች በቅርቡ ወደ ሀገር ውስጥ ሙሉ በሙሉ ገብተው ተከላው ይከናወናል። በስምምነቱ መሰረት የመጀመሪያው የሙከራ ቤቶች ግንባታ በአጭር ወራት ጊዜ ውስጥ እንደሚከናወንም አንስተዋል። በውሚት ኦስትሪያ የቦታ ርክክብ አድርጎ በአንድ አመት ውስጥ በተከታታይ ቤቶችን ገንብቶ ለማስረከብ ከቤቶች ኮርፖሬሽን ጋር ስምምነት ላይ መድረሱንም ኃላፊው ጠቁመዋል። የስሪዲ ግንባታ ቴክኖሎጂን ይዞ ወደ ኢትዮጵያ የገባው በውሚት ኦስትሪያ የግንባታውን ዘርፍ በማቀላጠፍ ረገድ ትልቅ ሚና እንደሚኖረውም ተናግረዋል። የስሪዲ ቴክኖሎጂ ቤትን በተመጣጣኝ ዋጋና ጥራት በአጭር ጊዜ በማቅረብ የኢትዮጵያ የቤት አቅርቦት ከመሠረቱ እንደሚቀይረው ያላቸውን እምነት ኃላፊው ገልጸዋል። ለመጀመሪያ ጊዜ በኢትዮጵያ በስሪዲ ኮንክሪት ፕሪንት ቴክኖሎጂ ለሚገነቡት ቤቶች ባውሚት ኦስትሪያ የገንዘብና የቴክኖሎጂ አቅርቦት ድጋፍ እንደሚያደርግም ተገልጿል። በአንድ አመት ውስጥ የስሪዲ ኮንክሪት ቴክኖሎጂን ሙሉ በሙሉ ተግባራዊ ይደረጋል ተብሎ ይጠበቃል። የባውሚት ኦስትሪያ ስሪዲ ኮንክሪት ቴክኖሎጂ አቅርቦትና፣ ተከላ፣ የእውቀት ሽግግርና ስልጠና ለፌዴራል ቤቶች ኮርፖሬሽን የሚያቀርብ ይሆናል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ በበኩላቸው የወቅቱ የከተሞች ዋነኛ ችግር የሆነውን የመኖሪያ ቤት ችግር ከመሠረቱ ለመቅረፍ ኮርፖሬሽኑ ዘመናዊ የግንባታ ቴክኖሎጂ ላይ ትኩረት አድርጎ እየሰራ እንደሆነ ተናግረዋል። ቤት ከመገንባት ወደ ማምረት የሚያስችለንን የስሪዲ ኮንክሪት ቴክኖሎጂን ትግበራን በቀጣይ አንድ ዓመት ውስጥ ሙሉ ለሙሉ ተግባራዊ ለማድረግ ኮርፖሬሽኑ ከባውሚት ኦስትሪያ ጋር እንደሚሰራም ተናግረዋል። የኮርፖሬሽኑና የሀገራዊ ቤት ልማት እቅድን ተግባራዊ ለማድረግ ስምምነቱ ትልቅ ሚና እንደሚኖረው አቶ ረሻድ ተናግረዋል። በበጀት አመቱ በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግርን በከፍተኛ ሁኔታ እንዲቃለል እንደሚሰራ ፕሬዝደንት ታዬ አስቀጽላሴ በቅርቡ መግለጻቸው ይታወሳል። ፕሬዝደንቱ በ2018 በጀት አመት የይዞታ ማረጋገጫ ስርዓትን በማጎልበትና የመሬት አቅርቦትን በማሳደግ የመሬት ይዞታ መብት እንዲረጋገጥ በትኩረት ይሰራል ብለዋል። በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል ለማድረግ እቅድ መያዙም ነው የታወቀው። በሚቀጥሉት አምስት ወይም ስድስት ዓመታት በትንሹ አንድ ነጥብ አምስት ሚሊዮን በላይ ቤቶች ይገነባሉ ሲሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ መናገራቸው ይታወሳል። ከቤቶች በተጨማሪ በመሬት ጉዳይ ዙሪያ በርካታ ክፍተቶች እንዳሉ በመንግስት በኩል ከዚህ ቀደም ተደጋግሞ ሲገለጽ ቆይተዋል። ከቤቶቹ ግንባታ በተጨማሪ የመሬትንም ጉዳይ ትኩረት አድርጎበት መንግስት እንደሚሰራ ነው የታወቀው። በሌላ በኩል ደግሞ የመብራት ቆጣሪ ምርመራ አራን የሚያዘምን ዘመናዊ መተግበሪያ ስራ ላይ መዋል ጀምረዋል። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ አሰራርን በማዘመን ግልጽነትን ተጠያቂነትንና ተአማኒነትን ለማስፈን ያለመ ዘመናዊ መተግበሪያ ከዛሬ ጀምሮ ስራ ላይ እንደሚውል አስታውቋል። መተግበሪያው የቆጣሪ ምርመራ ስራ መረጃዎችን በዲጂታል ሲስተም እንዲመዘገቡ ያስችላል። ይህም ከፍተኛ ክፍያና ከኃይል ብክነት ጋር ተያይዞ የሚፈጠሩ ችግሮችን በመቀነስ ለደንበኞች ግልጽነትንና ተጠያቂነትን የሚያረጋግጥ አሰራር ለመ መፍጠር ይረዳል ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት በላከው መግለጫ እንዳብራራው ከዛሬ ጀምሮ ተግባራዊ የሚደረገው መተግበሪያ ከዚህ በፊት በማንዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀራል ተብሏል። መተግበሪያውን በቀላሉ በእጅ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብም ያስችላል። በተጨማሪም መረጃዎችን ከጂፒኤስ እና ስራው ከተከናወነበት ሰዓት ጋር በማገናኘት የሚመዘግብ ሲሆን፣ ደንበኞች ቅሬታ ሲኖራቸው በግልጽና በተደራጀ መረጃ ተመስርቶ ውሳኔ ለመ መስጠት እንደሚችል አብራርተዋል። በሌላ በኩል የቆጣሪ ምርመራ ሲከናወን በማን እንደተሰራ፣ ምን ግኝቶች እንደተገኙ፣ መቼ ምርመራው እንደተከናወነ እንዲሁም ደግሞ የተገኘው ግኝትና የተወሰደውን እርምጃ ሁሉንም በሲስተም በአንድ ስክሪን ላይ ማየት የሚያስችል መሆኑ ተገልጿል። ይህ ዘመናዊ መተግበሪያ ተቋሙ በአሰራሩ ላይ ግልጽነትና ተጠያቂነትን ለመፍጠር እንዲሁም ደግሞ የደንበኞችን አጠቃላይ አገልግሎት ለማዘመን እያደረገ ያለውን ጥረት ይደግፋል ተብለዋል። በሌላ በኩል ደግሞ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በበጀት ዓመቱ የመጀመሪያ ሶስት ወራት ብቻ ከ2 ቢሊዮን ብር በላይ ገንዘብ መሰብሰቡን ተናገረ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በባንክ እና ማይክሮ ፋይናንስ ተቋማት ገንዘብ ያስቀምጡ ግለሰቦች ለሚገጥማቸው ችግር የመድን ሽፋን ለመስጠት የተቋቋመ ኩባንያ ነው። አንድ የፋይናንስ ተቋም በኪሳራ ምክንያት ቢወድቅ ፈንዱ ለእያንዳንዱ ገንዘብ አስቀማጭ እስከ አንድ መቶ ሺህ ብር ድረስ ተመላሽ ያደርጋል ተብለዋል። የአረቦን ገንዘቡንም ከአባል ፋይናንስ ተቋማት እንደሚያሰባስብ ተነግሯል። የኢትዮጵያ የተቀማጭ ገንዘብ ገንዘብ መድን ፈንድ በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከፋይናንስ ተቋማት 2 ቢሊዮን ብር አረቦን ሰብስብ ያለው ብለዋል። የአባል ፋይናንስ ተቋማት ተቀማጭ ገንዘብ በማደጉ የሰበሰብኩት ገንዘብ ካለፈው ዓመት ተመሳሳይ ጊዜ በ26.8 በመቶ ጨምሯል ሲል አስታውቋል። ፈንዱ እስከዛሬ የሰበሰበው የአረቦን ገንዘብ 15.9 ቢሊዮን ብር መድረሱንም በላከው መግለጫ አስታውቋል። የተቀማጭ ገንዘብ መድን ፈንዱ እስካሁን ከሰበሰበው ገንዘብ ውስጥ 14.5 ቢሊዮን ብሩ ከመደበ ከፍተኛ ተቀማጭ 1.4 ቢሊዮን ብሩ ደግሞ ከወለድ ነፃ ተቀማጭ ገንዘብ እየተሰበሰበ ነው ብለዋል። የሚሰበሰበውን ገንዘብ በመንግስት ግምጃ ቤት ሰነድ ላይ ኢንቨስት እንደሚያደርግና በሙዳራባ የቁጠባ ሂሳብ እንደሚያስቀምጥም ተነግረዋል። አጠቃላይ የፈንዱ ኢንቨስትመንት 16.4 ቢሊዮን ብር ደርሷል ተብለዋል። 15 ቢሊዮን ብሩ በመንግስት ግምጃ ቤት ሰነድ ኢንቨስት የተደረገ፣ ቀሪው 1.4 ቢሊዮን ብር በሙዳራባ የቁጠባ ኢንቨስትመንት ሂሳብ እየተቀመጠ ነው ተብለዋል። በሌላ በ በኩል ደግሞ የዩኒቨርሲቲዎች የህግ ትምህርት አሰጣጥ የትምህርት ክፍሉን እስከ ማዘጋት ሊያደርስ የሚችል የጥራት እንከን እንደታየበት ተገልጿል። በሀገሪቱ ዩኒቨርሲቲዎች እየተሰጠ ያለው የህግ ትምህርት የትምህርት ክፍሎቹን እስከ መዘጋት የሚያደርስ የጥራት ጉድለት ተገኝቶበታል ተብሏል። በኢትዮጵያ የህግ ትምህርት ቤቶች የጥራት ጉድለት እንደታየባቸው ጥናቱ ጠቁሟል። የፌዴራል ህግና ፍትህ ኢንስቲትዩት ከኢትዮጵያ የህግ ትምህርት ቤቶች ህብረት ጋር በጋራ በመሆን በሀገሪቱ የሚታዩ የህግ ትምህርት ቤቶች ተግዳሮቶች ዙሪያ ያተኮረ ጥናት አስጠንቷል ተገልጸዋል። ጥናቱን ካጠኑት ባለሙያዎች ውስጥ የሆኑት አቶ ተገኘ ዘርጋው በሀገሪቱ ያለው የህግ ትምህርት አደጋ ላይ መውደቁን ጥናቱ ማሳየቱን ገልጸዋል። የተወሰኑ ለውጦች ቢኖሩም የህግ ትምህርት ቤቶቹ የጥራት ጉድለት የሚታይባቸው እንደሆኑም ተናግረዋል። አቶ ተገኝ ዘርጋው የባለሙያዎች በህግ ትምህርት ቤቶች የመስራት ተነሳሽነት ማጣትና የመምህራን ጥራት እንደ ምክንያት የሚጠቀሱ መሆናቸውን አንስተዋል። ነገር ግን ከነዚህ ምክንያቶች በተለየ አብዛኞቹ ዩኒቨርሲቲዎች ህግን እንደ አንድ የልቀት ማዕከል ወይም ፎከስ ኤሪያ አድርገው እንደማ እንደማይመለከቱት ገልጸዋል። ከዚህ አንጻር ከሁለት ዩኒቨርሲቲዎች ውጭ በሀገሪቱ የሚገኙ ዩኒቨርሲቲዎች የህግ ትምህርት በልቀት ማዕከል ወይም ደግሞ ፎከስ ኦፍ ኤሪያ አድርገው እንዳልመረጡ ነው አቶ ተገኘ ያስረዱት። በሀገሪቱ የተሻለ የፍትህ አገልግሎት ለህብረተሰቡ ተደራሽ ለማድረግ ለህግ ትምህርቱ ጥራት መሻሻል ትኩረት ሊሰጠው እንደሚገባን ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።